ሐጀሩል አስወድ ጥቁሩ ድንጋይ። ይህ ጥቁሩ ድንጋይ ለሙስሊሞች የተቀደሰ ድንጋይ ነው። ከጥንት ጊዜ ጀምሮ በካዕባ ደቡብ ምስራቅ ጥግ ላይ ይቀመጥ ነበር። ማለትም ከቅዱስ ካዕባ ማዕዘናት አንዱ ላይ ወይም በካዕባ ምዕራባዊ ክፍል በኩል ከሩክኑል የማኒ አጠገብ ይገኛል። ጥቁሩ ድንጋይ በርካታ ክፍሎች ያሉት የተከበረ ድንጋይ ነው። ሞላላ ቅርፅ ያለውና ጥቁር ሆኖ

ሐጀሩል አስወድ አንድ ሜትር ተኩል ከመሬት ከፍ ብሎ ይገኛል። ማንም እንዳያነሳው ለጥበቃ ተብሎ ለማቆየት በንጹህ የብር ፍሬም የተከበበ ነው። ጥቁር ቀለሙን በተመለከተ ኢብኑ ዓባስ በዘገቡልን ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሐጀሩል አስወድ ከጀነት የወረደ ነጭ ድንጋይ ነበር። የሰው ልጅ ኃጢአት አጠቆረው። እንጂ ሰው ሚነካካው የድንጋዩ ቦታ ጥቁር ነው። ነገር ግን የቀረው ድንጋይ ነጭ ነው። ሙሐመድ ቢን ኹዛዓ ይህን ሲገልጹ ቀራሚጣህ በ339 ሀጀሩል አስወድን ድንጋዩን መልሰው ከማስቀመጣቸው በፊት ሲፈትሹት እንዲህ ብለዋል። ጥቁር ድንጋይ ተነቅሎ ሳለ ተመለከትኩ። ጥቁርም ጫፉ ላይ ብቻ አየሁ። የቀረውም ነጭ ነበር። ርዝመቱም አንድ ክንድ ያህል ነበር። ሀጀሩል አስወድ ከጀነት ያቁት ወይም ከተከበሩ ድንጋዮች አንዱ ነው። ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም ሀጀሩል አስወድ ከጀነት ድንጋዮች አንዱ ነው ብለዋል። እንዲሁም በሌላ ሀዲሳቸው። ሀጀሩ ልአስወድ እና መቃሚ ኢብራሂም የሁለት የጀነት ያቁት ወይም የተከበሩ ድንጋይ ናቸው። አላህ የእነዚህን ብርሃን ባያጠፋ ኖሮ መሬትን ከምስራቅ እስከ ምዕራብ ያበሩት ነበር ብለዋል። ሀጀሩ ልአስወድ የታመመ ሰው ሲያብሰው ከበሽታው ይድን ነበር። ሐጀሩል አስወድ የተነጣጠሉ ትናንሽ ሰባት ወይም ስምንት የሚሆኑ ክፍሎችን አንድ ላይ በማጣበቅ ተጠናክሯል። የድንጋዩ የመጀመሪያ መጠን 20 ሴንቲሜትር በ16 ሴንቲሜትር አካባቢ ነበር። መጠኑ በጊዜ ሂደት ስለሚለዋወጥ የመጀመሪያው መጠኑ ግልጽ አይደለምና ድንጋዩ በተለያየ ጊዜ ተስተካክሏል። በፈረንጆች አቆጣጠር በ10ኛው ክፍለ ዘመን የታሪክ ተመራማሪዎች አንድ ክንድ ወይም 0.46 ሜትር በላይ የሆነ ሞላላ ቅርጽ እንደሆነ ገልጸዋል። በ17ኛው ክፍለ ዘመን መጀመሪያ ላይ ልኬቱ 1.4 ሜትር በ1.33 ያርድ እና 1.22 ሜትር ተመዝግቧል። እና በ18ኛው ክፍለ ዘመን ላይ ታላቁ አሊ በይ ጥቁሩን ድንጋይ ለመለካት የመጀመሪያውን ሙከራ አድርጓል። እናም ርዝመቱ 42 ኢንች ወይም 110 ሴንቲሜትር ደርሷል። በመሐመድ አሊ ፓሻ የግዛት ዘመንም እንደነሱ በተሻለ ተለካ። 2.5 ጫማ 76 ሜትር፣ በ1.5 ጫማ እና 46 ሜትር ስፋት ልኬት ተመዝግቧል። ሀጀሩል አስወድ ለመጀመሪያ ጊዜ በምዕራባውያን ስነ ጽሁፍ በ19ኛው ክፍለ ዘመን መገባደጃ ላይ እና በ2ኛው ክፍለ ዘመን መጀመሪያ ላይ በአረብ ባህረ ገብ መሬት አውሮፓውያን ተጓዦች ካዕባን በጎበኙበት ጊዜ ተገልጿል። የስዊዘርላንዱ አሳሽ ጆን ሉድቪግ በርካርት በ1814 መካን ጎብኝቷል፣ እናም በ1829 በአረብ ሀገራት ጉዞዎች በተሰኘው መጽሐፍ ስለ እሱ ዝርዝር መግለጫን ሰጥቷል። ከኋለኛው ሊቃውንቶች መካከል ደግሞ በካሊግራፊ ሙሐመድ ባሄር አልኩርዲ ስለ ጥቁሩ ድንጋይ አብራርቶ በስዕልም አስቀምጧል። እንዲህም ብሏል፣ አሁን ባለንበት ዘመን በ14ኛው ክፍለ ዘመን አጋማሽ የታየውና እኛ የምንቀበለው ጥቁር ድንጋይ የተለያየ መጠን ያላቸው ስምንት ትናንሽ ቁርጥራጮች ናቸው። ከእነዚህም ውስጥ ትልቁ የአንድ ቴምር መጠን ያክላል። ይኸውም ቀደም ባሉት ጊዜያት አንዳንድ አላዋቂዎችና አጥቂዎች በእሱ ላይ በሰነዘሩት ጥቃት ወቅት ተሰባብሮ የወደቀ ነው። የሚታየው ቁራጮች ቁጥር 15 ነበር እናም ይህ ከ50 ዓመት በፊት ነበር ማለትም በ14ኛው ክፍለ ዘመን መጀመሪያ ላይ ከዚያም ከነዚህ ቁርጥራጮች ጥቁር ድንጋይ ማዕቀፍ ውስጥ በተካሄደው ጥገና ቀንሷል ከሰም ምስክና አንበር ጋር ተቀላቅሏል እና ራሱ በከበረ ድንጋይ ላይ ተቀምጧል ነቢዩ ኢብራሂምና ኢስማኤል ዓለይህ ሰላም ካዕባን ገንብተው ከጨረሱ በኋላ ጠዋፍ የሚጀምርበት ቦታ ምልክት ማድረግ አስበው የተለየ ድንጋይ ማስቀመጥ ፈለጉ ነቢዩ ኢብራሂም ዓለይህ ሰላም የተለየ ድንጋይ እንዲፈልጉ ልጃቸውን ነቢዩ ኢስማኤልን ዓለይህ ሰላም ላኳቸው። ኢስማኤል ግን የተለየ ድንጋይ ሳያገኙ ሲቀሩ ባዶ እጃቸውን ተመለሱ። ሲመለሱም ሐጀሩል አስወድ ተቀምጦ አዩት። በመገረም ለአባታቸው ማን ነው የሰጡት ሲሏቸው፣ ጅብሪል ማምጣቱን ነገሯቸው። በዚህ ጊዜ ሐጀሩል አስወድ ካዕባን ሙሉ በሙሉ አብርቶት ነበር። በጊዜ ሂደት ሙሽሪኮች እየዳበሱት በኩፍራቸውና በኃጢአታቸው ምክንያት እየጠቆረና ብርሃኑም እየጠፋ መጣ። በእስልምና አስተምህሮ መሰረት ጠዋፍ የሚያደርግ ሰው ሐጀሩል አስወድን መሳም ይወደድለታል። ጠጋ ብሎ መሳም ካልቻለ በእጁ ይነካና እጁን መሳም፣ ካልሆነ ደግሞ በእጁ በያዘው ነገር በእንጨትም ቢሆን ነክቶ ድንጋዩን የነካበትን ነገር መሳም ይችላል። ጭራሽ መድረስ ካልቻለ እጁን ወደ ድንጋዩ ከፍ አድርጎ ቢስሚላህ አላሁ አክበር ይላል። ይህን የምናደርገው ረሱላችን ሰለላሁ ዐለይሂ ወሰለም ሐጀሩል አስወድን ይስሙ ስለነበር ነው።

ዑመር ረዲያላሁ ዐን የተናገሩት ሰዎች ከጣዖት አምልኮ የተላቀቁት በቅርብ ጊዜ ስለነበር ድንጋዩን በመሳም ወደ ድሮ ድርጊታቸውና እምነታቸው እንዳይመለሱ ስለፈሩ ነበር። ማለትም እንደ ጣዖት ሁሉ ይህም ድንጋይ ጥቅምና ጉዳትን መፍጠር ይችላል ብለው ወደ ጃሂልያ ጊዜ እንዳይመለሱ በመስጋት ነው። ዑመርም ድንጋዩን የሚስሙት ረሱልን ለመከተል ብለው መሆኑን እንዲያውቁት ነው ብለዋል።

ከመካከላቸው ይህን ጥቁር ድንጋይ የማስቀመጥ ክብር ማለትም ሁሉም የዚህን ጥቁር ድንጋይ ቦታው የመመለስ ክብርን ለማግኘት ስለፈለጉ የትኛው ነው የሚመልሰው በሚል ክርክር ተነስቶ እርስ በርሳቸው መጣላታቸውና በዚህ ምክንያት በመካከላቸው ጦርነት ሊፈጠር እንደነበር የታሪክ ምሁራን ይጠቅሱታል። በመጨረሻም የመጀመሪያ በሶፋ በር የገባ ሰው እንዲዳኛቸው ተስማሙ። የአላህ ቀደር ሆኖ በመጀመሪያ የገቡት ሙሐመድ ሰለላሁ ዓለይሂ ወሰለም መሆናቸውን ሲያዩ ይህ ታማኝ ሰው በፍርዱ እንስማማለን አሉ። ከዚያም ለሳቸው ታሪካቸውን ነገሯቸው ረሱልም አለይሂ ሰላም ሪዳቸውን መሬት ላይ በማንጠፍ ድንጋዩን ጨርቁ ላይ አስቀመጡት ሁሉም ሐጀሩል አስወድ ያለበትን ጨርቅ ይዘው ግንባታው አጠገብ ወዳለው ስፍራ ወሰዱት ከዚያም ድንጋዩን ረሱል አለይሂ ሰላቱ ወሰላም አንስተው ቦታው ላይ አስቀመጡት ሐጀሩል አስወድ ከቁሰይ ቢን ኪላብ ዘመን ጀምሮ እስከ አብደላህ ቢን አልዙበይር ግንባታ ድረስ አልተንቀሳቀሰም አልጠፋም ነበር

363 ሂጅራ የተከሰተ ክስተት። አንድ የታሪክ ምሁር በ363 ሂጅራ ከሮማን ምድር ስለመጣ የአንድ ክርስቲያን ሰው ታሪክ ጠቅሷል። ይህ ሰውዬ ሐጀሩል አስወድን ከሰረቀ ብዙ ብር እንደሚከፈለው ተነግሮት ነበር። እሱም ሙስሊም በመምሰል ድንጋዩን እንደሚስም ሆኖ በኃይል መታው። ለሁለተኛ ጊዜ ደግሞ ሊመታው ሲል ካዕባን ጠዋፍ እያደረገ የነበረ አንድ የየመን ሰው በሰይፍ ወጋው። ሐጀሩል አስወድ ከደረሰበት ጥቃት አንዱ በ413 ዓመተ ሂጅራ በግብፅ ሀገር የሚገኘው በአል ሐኪም ዑበይድ ተከታዮች የተከሰተ ጥቃት ነው። ጥቃቱም የተከሰተው በአንድ ሰውዬና በአስር ወታደሮች መካከል ነበር። ይህ ሰውዬ በአንድ እጁ ሰይፍ በሌላ እጁ ደግሞ መዶሻ መሰል መምቻ ይዞ ነበር። ጊዜው ደግሞ የሐጅ ወቅት ሲሆን የጁምዓ ሰላት ከተሰገደ በኋላ ድንጋዩን እንደሚስመው አስመስሎ ተጠጋና ሶስት ጊዜ በያዘው መምቻ ደጋግሞ እየመታው እስከ መቼ ነው ሰዎች ጥቁሩን ድንጋይ የሚገዙት? ሙሐመድም ሆነ አሊ ከዚህ ድርጊቴ አይከለክሉኝም፣ ይህንም ቤት አፈርሰዋለሁ ይል ነበር ማፍረሱን እንዳይከለክሉት ደግሞ አስር ወታደሮች ይከላከሉለት ነበር። በዚህ ጊዜ መስጅድ ውስጥ ከነበሩት ሰዎች ከመካከላቸው አንድ ሰው ተነስቶ ሊላህ ተዓላ ለዲነል ኢስላም ለመዋጋት በማለት ድንጋዩን እየመታ የነበረውን ሰውዬ ሊያጠቃው ችሏል። የዛኔ ሌሎችም ሰዎች ተሰባስበው ገደሉት። ሐጀሩል አስወድ ተሰነጠቀ እና ተፈረካክሶ የወደቁ ትናንሽ ድንጋዮች ነበሩ። በዚህ ሁኔታ ለሁለት ቀናት ቆየ። ከዚያም በኑሸይ ባህ ተሰባብረው የወደቁትን ትናንሽ ድንጋዮች በሚስክና ለክ አብኩተው የተሰነጣጠቁ ቦታዎችን ደፈኑበት። በ1351 ዓመተ ልደት የሙሐረም ወር መጨረሻ ላይ ከአፍጋኒስታን አገር አንድ ፋርሳዊ ሰው መጥቶ የጥቁር ድንጋይን ትንሽ አካል ፈልቅቆ ነቅሎ ወሰደ። የካዕባን መጋረጃ የተወሰነ ቁርጦ ሰረቀና በዘምዘም ጉድጓድና በበኒሸይባህ በር መካከል ካለው የካዕባ ደረጃ ላይ አንድ ብር ሰረቀ። የመስጅዱ ጠባቂዎች የሰውየውን ድርጊት በማስተዋል ያዙት። ከዚያም አስረው ገደሉት። የቀራሚጣ ክስተት ሐጀሩል አስወድ ብዙ ክስተቶች ተፈራርቀውበታል። በኢስላም ታሪክ በጭራሽ የማይረሳው ቀራሚጣ የተባሉት አፈንጋጮች የሽያ ግሩፖች ሲሆኑ ብዙን ያስለቀሰና የብዙ ሰዎች ደም የፈሰሰበትን ከባድ ጥቃት አስተናግዶም ነበር። በ314 ሂጅራ በ8ኛው ዙል ሂጃ በተርያ ቀን ማለትም የውም አረፋ አንድ ቀን ሲቀረው ሰላሳ ሺህ ሁጃጆች ይገኛሉ እናም እነዚህ ሆጃጆች በሐረም ተሰባስበው እያሉ 700 ወታደር በፈረሳቸው ተጭነው ወደ ሐረም ገቡ። የሚያሳዝነው ነገር ፊት ለፊታቸው ያገኙትን ከመግደል በስተቀር የመስጂዱል ሐረምም ይሁን የወሩ ክብር ምንም አላሳሰባቸውም ነበር። እንደውም አንዳንድ ሰዎች ለካዕባ ክብር ብለው ሊምሩኝ ይችላሉ በማለት የካዕባ ልብስ ላይ ተንጠልጥለውም ነበር። ነገር ግን እነሱም ሳይቀር እነዚህ ወታደሮች ገድሏቸዋል። ይህ ብቻ ሳይሆን ሬሳቸውን እያነሱ ወደ ዘምዘም ጉድጓድ ውስጥ ይጥሏቸው ነበር። መስጅዱል ሐረም በሁጃጆች ደም ተጥለቀለቀች። የሟች ቁጥርም ሰላሳ ሺህ ሰው ይደርስ ነበር። ሲገድሏቸውም የእነዚህ መሪ አቡ ጣሂር እንዲህ ይል ነበር፣ እናንተ አህዮች፣ ሙሐመድ እዚህ መስጅድ የገባ ጥብቅ ነው አላላችሁም? የታልታዲያ? የተጠበቃችሁት መስጅድ ውስጥ ከነበረው አንዱ መሞቴ ካልቀረ እውነቱን ልናገር በማለት የሰውየውን ፈረስ ገመድ በመያዝ የአንቀጹ ትርጉም አንተ እንዳልከው አይደለም ከአንቀጹ የተፈለገው እዚህ መስጂድ የገባን አትግደሉት፣ አማና ስጡት፣ ደህንነቱን ጠብቁት ለማለት ነው አለው። የሚገርመው ነገር ሰውየውን አልገደለውም። እናም ሰውን እያረዱ በዚህ ሁኔታ እያሉ የእነዚህ አሸባሪ አለቃ ከመሀከላቸው ወጥቶ የካዕባ በር ላይ ቆመ እና ታዋቂውን ንግግር አለ። የታሉ የባቢል አዕዋፋት የታሉ የታሉ የሲጅል ድንጋዮች እያለም አሾፈ። ይህ ማለት አብርሃቱል አሽረም ካዕባን ለማፍረስ ሲሞክር ሰራዊቱን አዕዋፎች ድንጋይ እየጣሉባቸው ነበር የደመሰሷቸው። እናም ይኸው ካዕባን ስዳፈር ማን ነው የሚያጠፋኝ ማን ነው የሚከለክለኝ ለማለት ፈልጎ ነው። ንግግሩን ከጨረሰ በኋላ የካዕባን በር ገነጠሉት፣ እንዲሁም የካዕባ ልብሱንም ቆራርጠው ተከፋፈሉት። ብዙ ሴቶችና ህፃናቶችም ተማረኩ። ግድያውና ዝርፊያው ለዘጠኝ ቀናት ቀጠለ። ከዚያም አልፎ ሐጀሩል አስወድን ከቦታው ነቅለው ወደ መጡበት ሀገር ወሰዱት። ድንጋዩን ለመውሰድ ግመል ላይ ሲጭኑት ግመሉ ይሞታል። ድንጋዩ ከባድ ባይሆንም ደጋግመው ሌላ ግመል ላይ ለመጫን ሲሞክሩ ግመሉ ይሞታል። በዚህ ሁኔታ እየሞከሩ ብቻ አርባ ግመሎች ሞቱ። ይህን ሁሉ ግድያ ያደረጉበት ምክንያት ሐጅ ያደረጉ የነበሩት ካፊሮች ናቸው ብለው ያስቡ ስለነበር ነው። ሐጅ ደግሞ ጣዖትን የመገዛት ስነ አምልኮት አድርገው ያስቡም ነበር። ማግኔት ብረትን እንደሚስበው ሁሉ ሀጀሩል አስወድ ሰዎችን ወደ ራሱ የሚስብ ስለመሰላቸው ድንጋዩን ከቦታው ነቅለው ወደ ቀጢፍ ወሰዱት። ቀጢፍ በአሁኑ ጊዜ በስዑዲያ የሚገኝ ሲሆን የራሳቸውን ካዕባ የገነቡት ቦታ ነበር። ይህ ካዕበቱል ቀራሜጣህ በመባል ይታወቃል። ካዕባችን የጎደለው ሀጀሩል አስወድ ነው በማለት አርቲፊሻል ካዕባቸው ጋር አስቀምጡት። ከዚያም ለሰዎች እንዲህ እያሉ ተጣሩ፣ ካዕባችን የጎደለው ሀጀሩል አስወድ ነበር ይኸው ሀጀሩል አስወድ አምጥተንላችኋል። ስለዚህ እዚህ መጥታችሁ ሀጅ አድርጉ። ይህ ድርጊታቸው ከረሱል ሰለላሁ አለይሂ ወሰለም ውልደት በፊት የአብረሃቱል አሽረም ታሪክ ያስታውሰናል። ይኸውም በየመን መካና አምልኮ ሰርቶ ሰዎችን ለሐጅ የመን እንዲመጡ መፈለጉ ግን እነዚህ ሰዎች ማናቸው ናቸው? ጥቁሩ ድንጋይ እንዴትስ ወደ ትክክለኛው ቦታ ተመለሰ? በዛን ጊዜ ሰዎች ሐጅ ያደርጉስ ነበር? በ258 ላይ በጣም አደገኛ እና

ቁመቱም በጣም አጭር ስለሆነ ከህፃንነቱ ጀምሮ ይሾፍበት ነበር። ስለዚህ ከፍተኛ የሰው ጥላቻና ለህይወት ጥሩ ያልሆነ አመለካከት ነበረበት። ይህ ብቻ ሳይሆን በሚሰማው ጉድለትና እንዲሁም ማህበረሰቡ ዘንድ ተቀባይነት ስላልነበረው በዲናቸው ፈትኗቸው መሪያቸው መሆን እንዳለበት ወሰነ። በአካባቢው ያሉ ሰዎችን በስመ እስልምና ስህተት የሆኑ ነገሮችን ለማስተማር መጣራት ጀመረ። ለምሳሌ በቀን አምስት ሰላት ከምትሰግዱ በቀን ሁለት ሰላት አደረግኩላችሁ በአመት አንድ ወር ከምትጾሙ አንድ ቀን ጾሙ። ሐጅ የሚባል ነገር የለም እኛ በሐጅ አናምንም። እንዲሁም የኔ ያንተ ብር የሚባል የለም፣ ብር የጋራ ነው። ግን በዘካ ምትክ ካላችሁ ብር ላይ አንድ አምስተኛ እወስድባችኋለሁ ምክንያቱም ለእንቅስቃሴያችሁና ለአዲሱ ዳዋችን በጀት ስለሚያስፈልገው ነው፣ በማለት እንቅስቃሴውን ማሳደግ ጀመረ። የሚገርመው ነገር አዲሱ ጥሪውን ብዙ ሰዎች ተቀበሉት። ተከታዮችም ከመብዛታቸው የተነሳ 12 ሰባኪዎችን በማዘጋጀት የተለያየ ቦታ ላካቸው። እሱን ያልተከተሉትን ካፊሮች ናቸው፣ ደማቸውን ማፍሰስ ይቻላል፣ የተከተለውን ደግሞ በየጊዜው ግብር ይከፍላል የሚል መርህ ለተከታዮቹ አስቀመጠላቸው። በዚህ ሁኔታ ከተጠናከሩ በኋላ ነበር ካዕባ ከተገነባ ጊዜ ጀምሮ ተከስቶ የማይታወቅ ከባድ ወንጀልን የሰሩት

በአላህም ትእዛዝ ነው የምመልሰው በማለት መለሱ። ከዚያም መሪያቸው አቡ ጣሂር ልጃንቢ ታሙ ሞተ። የሚገርመው አላህን እንደ ተፎካከረ ማለትም የታለ የአባቢል አዋፍ የታለ የስጅል ጠጠሮዎች በማለት እንዳሾፈው ሊሞት ሲል በበሽታው ሰውነቱ እየተላጠ ቆዳው እየተንጠባጠበ በዱንያ ተሰቃይቶ ነበር የሞተው። በእነዚህ ዘመን ሐጅ ለአስር ዓመት ተቋረጠ። በመጨረሻም ሐጀሩል አስወድን ወደ ቦታው ከመለሱ በየአመቱ 120 ዲናር ወርቅ እንዲከፈላቸው የሚል ውል አስቀመጡ። በ339 ዓመተ ሂጅሪያ የቀራሚ ጣህመሪ በሐጅ ጊዜ ሐጀሩል አስወድን ወደ መካ ይዞ በመምጣት ቦታው ላይ መለሰው። ድንጋዩን ሲያስቀምጠው እንዲህ እያለ ነበር የወሰድነውም የመለስነውም በትእዛዝ ነው። ከዚያም በኋላ ስልጣን እኔ ይገባኛል በማለት እርስ በርሳቸው በመጣላት ይዳከማሉ። ደግሞም ይደግፋቸው የነበረ የፋጢሚያህ መንግስትም ይከዳቸዋል። በዚህ ሁኔታ ከተዳከሙ በኋላ በ468 ዓመተ ሂጅሪያ የሱልጆቅ ግዛት አካባቢያቸው ካሉት አንዳንድ ከተማዎች ጋር በመተባበር ሙሉ በሙሉ ቀራሚጣዎችን ደመሰሳቸው። በዚህ ሁኔታ በእስልምና ታሪክ ከተከሰቱ ከባድ ኃይለኛና ክፉ ግሩፖች የነበሩት መጨረሻ ይህንን ይመስላል። ምናልባትም አንድ ሰው የቀራሚጣዎችን ታሪክ ሲሰማ እንዲህ የሚል ጥያቄ ውስጡ ሊፈጠር ይችላል። አብራሀቱልአሽራም መካን ማፍረስ ሲፈልግ ወዲያውኑ የአላህ ቅጣት ወረደበት። ግን እነዚህ ቆራሜጣዎች ከሱ የበለጠ ኃጢአት ሰርተው በሺዎች የሚቆጠሩ ሁጃጆችን በሐረም ደማቸውን አፍስሰው እንዴት ባሉበት አላጠፏቸውም ሊል ይችላል። አስሓቡል ፊል የአብርሃ ሰራዊቶችን አላህ በአንድ ጊዜ ያጠፋቸው የካባን ክብር ለማስጠበቅ፣ እንዲሁም ከዛ ሀገር የሚላከውን መልእክተኛ ክብር ለመግለጽ ነው። አብርሃ የዛኔ ካባን ቢደመስስ ኖሮ ሰዎችም የካባን ታላቅነት ይከዱ ይረሱ ነበር። ግን እነዚህ ሰዎች ካዕባ ላይ ያደረሱትን ሲያደርሱ፣ በዓለም ደረጃ የካዕባ ክብርና ልቅና ይታወቅ ነበር። ማንኛውም ሙስሊም እነዚህ ያደረጉትን ኩፍርና ንቀት እንደሆነ ያውቃል። ለዚህ ቅጣታቸውን ማፍጠን አላስፈለገም፤ ይልቁንም ለመጨረሻው ቀን አቆየላቸው።